በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ፣ የዩቲዩብ አድማጮቻችን። ባለፈው ሳምንት እውነተኛ ንስሐ በሚል መማር መጀመራችንን የሰማችሁ ታስታውሳላችሁ። ዛሬ ደግሞ ትምህርት ሁለት ባዶ መስቀል በሚል ርዕስ እንካፈላለን። ጸልየን ቃሉ እንዲባርክልን እንጀምራለን። የዘላለም አምላክ እግዚአብሔር እናመሰግናለን፣ እያስተማርከን ስላለው ስለ እውነተኛ ንስሐ ዛሬም ደግሞ ቃልህን ከፍተን ቀርበናል። አንተ የቃልን መገለጥ የምትሰጥ መንፈስ ቅዱስ ሆይ ቃልህን ልትገልጥልን፣ ልትከፍትልን፣ ልታስተምረን ወደ እውነት ሁሉ የሚመራው መንፈስ አንተ ነህና ወደ እውነት ሁሉ ምራን። ለእኔ ለተናጋሪው ጸጋ፣ ለሰሚዎቹም የተከፈተ ልድያ ልብ ስጧቸው። በኢየሱስ ክርስቶስ ስም ትምህርት ሁለት ባዶ መስቀል። ወገኖቼ በዚህ ተከታታይ የንስሐ ትምህርት ውስጥ እውነተኛ ንስሐ ምን እንደሆነ በጥቂቱም ቢሆን ለመግለጽ ሞክረናል። ኃጢአትን በተመለከተ ሁለቱም ማለት የአስተሳሰብ ለውጥና የስሜት ለውጥ መኖር አለባቸው። ሁለቱ ካልተገናኙ እውነተኛ ንስሐ መግባት እንደማይቻል አይተናል። አሁን ወደዚህ ሀሳብ እንመጣለን ባዶ መስቀል ሰውን ወደ ክርስቶስ ለማምጣት ንስሐ ለምን ይህን ያህል አስፈላጊ እንደሆነ ለማየት ዘዳግማ ዘዳግም 16 ከ21 እስከ 22 ስናነብ መስቀሉ የሚያሳየው የእስራኤልን የጥንት መሠዊያዎችን ነው። በመሠዊያው ዙሪያ ዛፎች የሉም፣ ጌጣጌጦችም የለም። ዓለማውያንም የራሳቸው መሠዊያ ነበራቸው። በእርግጥም እውነተኛ መሠዊያ ከእውነተኛው መሠዊያ የተጎረጀ ነበር። ዘመናውያን የሚባሉት ስለ መስቀሉ ደም የሚናገረው ወንጌላችን የተጀመረው በጣዖት አምራኪዎች የደም መስዋዕቶችና መሠዊያዎች ነው ይላሉ። እውነቱ ግን የተገላቢጦች ነው። የአረማውያን መስዋዕቶች በማወቅም ሆነ ባለማወቅ ትክክለኛ የመጽሐፍ ቅዱስ መስዋዕቶች የተኮረጁ ናቸው። በደም የተጨማለቀው አስቀያሚ መሠዊያቸውን ማየት ስለማይፈልጉ የነከሩን ከባድነት ለመቀነስ ዙሪያውን በዛፎች ተከሉ፣ ዛፎችን ተከሉ። ቤተክርስቲያን መስቀሉ ሁልጊዜም አስፈሪ እንደሆነ ማስታወስ አለባት። ለመዝናናት የሚታይ አይደለም፣ በደም የተጨማለቀ አስፈሪ ነገር ነው። ጂም ካምብል ሞርጋን ታላቁ ሰባኪ እንድ ብለዋል። የክርስቶስ መስቀል እንደ አስቀያሚ ነገር የሚመለከቱ ሰዎች አሉ። በዓለም ታሪክ በጣም አስቀያሚና አስ ፈሪ መሆኑን በእውነተኛ ማን ክድም እንስማማለን። እንስ ዘ ፓሽን ኦፍ ክራይስት የሚባለውን ፊልም የሰሩትን ሰዎች ከሰዋቸዋል። እኛ ይሁዳውያን እንደዚህ አይደለም ያሰቃየ ነው ብለው ነገር ግን ከዚህ ክርስቶስ ከተሰቃየበት ሩቡን እንኳ አልሰራሁም አለ። በደም አበላ ተጨማልቆ በምድር ላይ ሲጎትጡት ማየት በእውነትም ሰቅጣጭ ነው። ለደቂቃዎች ማየት ያሰቅቃል። እንዲያውም አይሁዳውያኑ እኛ ይህን ያህል አላሰቃየነውም ቢሎ የሩቡን የሩሙን ያህል እንኳ አልሰራውም ብሎ የሚል የፊልሙ አዘጋጅ መልሶላቸዋል። አሁ አስቀያሚ ነው። ነገር ግን ይህ አስቀያሚነት የማን ነው ብለን መጠየቅ ይገባናል። የእኛን ኃጢአት ለማጠብ? ደሙን ያፈሰሰው የእግዚአብሔር ልጅ አይደል? ይህ አስቀያሚነት የእነዚያ እርሱን እዚያ ደረቅ እንጨት መስቀል ላይ ደረቅ እንጨት መስቀል ላይ በምስማር የቸነከሩት እግዚአብሔርን በመናቅ የመስቀሉ ስር ቁማርተኞች እና አስፈላጊነቱን የካዱ አመፀኛ ሰዎች ናቸው፣ አስቀያሚዎቹ። ይህ አስቀያሚነት የነዚያ የማዳኑን ስራ በመተቸት የኃጢአትን ብርሃን ያበሩ ነው ያበሩት ነው ወገኖቼ በጥንት ዘመን የነበረው እግዚአብሔር መሰዊያ አስፈሪ ዘግናይ በመሆኑ ሰዎች ዛፎችን በዙሪያው ይተክሉ ነበር ነገር ግን እግዚአብሔር ዛፎችን አትትከሉ ብሎ አዟል መስዋዕት ሁል ጊዜም አስፈሪ ቢሆንም እኛ ለዓለምና ለራሳችን ማቅረብ ያለብን በራቁትነቱ ውብ የሆነውንና በደም የተጨማለቀ ባለክብር የሆነውን መስቀል መሆን አለበት። አቤቱታ የምናቀርብበት ብቸኛ ስፍራችን መስቀሉ ነው። እኛን የሚስበንና የሚማርከን ብቸኛው ነገር መስቀሉ መሆን ይኖርበታል እንጂ ሰዎችን ወደኛ አገልግሎት ለመሳብ ምንም አይነት ማባቢያ ነገር መጠቀም ስተት ነው። እኔ በተቀደሰው መሰዊያ ቀልዳቀልዶችና ፌዞች፣ አስቂኝ ነገሮች፣ ሁሉንም አይነት ትርኢቶች ሰዎችን ለመሳብ በራስ ቴክኒክና ና ባላተዘጋጁ ፕሮግራሞችን ማየት በእውነት ልብን ያሳምማል ያደማል። ይህ ለእግዚአብሔር ልብ እንዴት ያለ ሀዘን ያመጣ ይሆን? ወገኖች መንፈስ ቅዱስ የሚከብረው እምነትና ጌታ ኢየሱስ በመስቀሉ ደም በኩል ያድናል የሚለውን ቀላል የተራቆተ እውነትን ማወጅ ነው። ሰውን መሳብ ያለበት ይህ ብቻ ነው። ዘፀአት 34 ቁጥር 13 እግዚአብሔር የጠላት የጥላ ዛፎች እንዲደመሰሱ አዘዘ። የማምለኪያ አጸዶችን ትቆርጣላችሁ አላቸው። በዚህ መልእክት ውስጥ የአረማያንን ያጌጡ መሠዊያዎች በመኮረጅ የማምለኪያ አጸዶች እንዳንተክል የእግዚአብሔር ትእዛዝ አለን። ከማንኛውም ዛፍ የማምለኪያ አጽት አድርገህ አትትከል ይላል። ዘዳግም 329 ስለሚመጣው ውድቀትና ስለ እስራኤሎች ያለመታዘዝ የሙሴዎች ትንቢት አለ። በመሳፍንት 37 ውስጥ የዚህ ትንቢት መሟላት ተመዝግቦ እናገኛለን። እኛም ስላለመታዘዛቸውና ስለ ውድቀታቸው ነው እየምናየው። የእስራኤል ልጆች በእግዚአብሔር ፊት ክፉ ነገር አደረጉ። አምላካቸውን እግዚአብሔር ረስተው በአሊምንና አጸዶችን አመለኩ፣ ይላል ወገኖቹ። የጥንት ሰዎች በእምነታቸው ጠንካሮቹ ከወደቁ እኛ ልንወድቅ እንችላለን። እነሱ ራእያቸውን የእግዚአብሔርን ትክክለኛ መንገድ አበላሹ። ለእኔ እንዲሰማኛል፣ ወገኖች መንፈስ ቅዱስ ከወረደ ከዘጠና ስድስት ዓመት አካባቢ በኋላ እኛ የጴንጤቆስጤ ሰዎች የጴንጤቆስጤን ክብር ቀለል አድርገናል፣ ጥለናል። የማምለኪያ አጸሎች መኖር የለባቸውም። ማቆነጃጀት አያስፈልግም። ደግሞም ጥብቅነቱን ወይም ከባድነቱን ማቅለል አያስፈልግም። ይልቁኑ እግዚአብሔር የሰዎች የሰጠንን ፍጹም እውነተኝነት ማወጅ አለብን። ውብ ወደሆነ እንደታቆተው መስቀል በቀረበን ቁጥር የበለጠ የጌታ ክብር ያበራልናል። ለመስበክ ደስተኞች እንሆናለን። ደግሞ ኃጢአተኞች ቀላል ሆነው በቀረበው ያልተጌጠና ያልተቀባባው ወንጌል ይነካሉ፣ ይድናሉ። ሆሴ 4፥13 ላይ ሰዎች አሁን መሰዊያዎቻቸውን ሲያረግሱ ያሳያል። በተራሮች ራስ ላይ ይሰዋሉ፣ ጥላው መልካም ነውና ከኮምቦልና ከልባብ ከሆማም ዛፍ በታች በኮረብቶች ላይ አጥናሉ ይላል። እዚህ አንድ ነገር አለ፣ ጥላው መልካም ነውና ይላል። መስቀሏ አጠገብ ብርሃን ይወቅሳላ አመፀኞች ያለመረጋጋት መንፈስ እንዲሰማቸው ያደርጋል። የቃሉን ከባድነት በማሳነስ መቀደስና ኃላፊነትን ማቅለል እግዚአብሔር ፍጹም የሚጠላው ነገር ነው። የማምለኪያ ጸዶች ወይም ዛፎች መኖር የለባቸውም። መኖር ያለበት የሚበለበለው የእግዚአብሔር እውነት ብርሃን ነው። ንጉሥ አካዝ ለጉብኝት ሄዶ በከፍተኛ ጥንቃቄ ተጋግጦ የተሰራ መሰዊያ በደማስቆ ባየ ጊዜ የዚህ አይነት መኖሪያ እንዲኖረው ተመኘ። የዚህ አይነት መሰዊያ ኖሮ ተመኘ። ስለዚህ ለክፉ ካህኑ ኦሪያ የዚያን አይነት መሰዊያ እንዲሰራ መመሪያዎችን በምልክተኞች አስተላለፈለት፣ ቸኩሎ። ስለዚህ በደም የተጨማለቀውን መሰዊያ ከቤተ መቅደሱ ምስራቅ በኩል አንስቶ በእርሱ ስፍራ የጌተጌጠውን አዲሱን መሰዊያ እንዲያስቀምጥ አሰሰው። ፈጽሞ አልተቃወመም። ይሄ አድርባይ ለሁዱ ያደረ ካህል ነበርና እሺ አለ አደረገው በመሰዊያው ላይ የሚቃጠለውን መስዋዕትና የእህሉን ቁርባን አሳረገ የደህንነቱን መስዋዕት ደም ረጨ ይላል ሁለተኛ ነገስት ምዕራፍ 16 ከ10 እስከ 16 በደም መስዋዕት ያምና ሆኖም እውነተኛ ድነት ማግኘት የሚቻለው ንጹህ መስዋዕት ሲቀርብ ነው ወገኖቼ ደግሞም የደም መስዋዕት ስርዓቱን ተከትሎ ካልተረጨ ምንም ጥቅም አያመጣ ወገኖች የኢየሱስ ክርስቶስ ደም የሚያነጻው እኛ በብርሃን ስንመላለስ ነው። አካዝ በጨለማ እየተመላለሰ ነበር፣ ደሙ ምንም አይጠቅመውም። አካዝ እንዲህ አለ የናሱን መሰዊያ ግን እኔ የምጠይቅበት ይሆናል ብሎ ተናገረ። ወገኖች ልባላችሁ፣ መሰዊያን ከዚያ ማንቀሳቀስ አካዝ ባይደፍር ይሻል ነበር። ስለዚህ የእግዚአብሔር መሰዊያ ከማዕከላዊ ስፍራ አንስቶ ሁለተኛ ደረጃ ላይ አስቀመጠው። በሌላ አባባል ከእንግዲህ መስቀሉ ማዕከላዊ አይደለም ማለት ነው። ይህ በሚሆንበት ጊዜ ወገኖቼ ነገር ሁሉ አበቃለት። የዛሬ ትልቁ ኃጢአት መስቀሉን ከደረጃ አውርደን ወደ ሁለተኛ ቦታ ማምጣታችን እንደሆነ አስተውላቸዋል። ይህን ስናደርግ የነገሩን ክብደት ለመቀነስ የሚስብ መግለጫ ልንጽፍለት አስበን ነው። መስቀልን እንደ ዕድል አምጪ ነገር ልንጠቀምበት ፈጽሞ አንችል ብዙዎች ትላልቅ የወርቅ መስቀሎችን በአንገቶቻቸው ለውበት ብለው ያጠልቃሉ። ብዙዎች ያን እኔነት የሚደመሰውን ነገር ለእኔነታቸው ትኩረት ለማምጣት ይጠቀሙበታል። የወርቅ መስቀሎች አጥልቀው ራፐሮች ሳይቀር ይዘፍናሉ። ለመሳብ ነው የሚያደርጉት። ውድኖች ሆይ ሰውን ለማስደሰትና ለመማረክ መዝናኛ ኢንተርቴንመንት ልናዘጋጅ አያስፈልግም። ወደ መስቀል መሄጃ ሁለተኛ መንገድ የለም። የአምልኮ ስብሰባችን የሚስብ ለማድረግ የሚያዝናና ነገር ማዘጋጀት ፈጽሞ ስህተት ነው፣ አያስፈልግም። የዚህ መጨረሻ ውጤቱ እንዳየነው ሆልክ ገልብጦ እምብርት እያሳዩ ቤተ ክርስቲያንስ መደነስን አምጥቷል ዛሬ ዛሬ በአንዳንድ ቤተክርስቲያኖች ውስጥ የሚታየው ሰውነትን ገልጦ የሚያሳየው አለባበስ በቀደመው ዘመን ቡና ቤት እንዲለበስ የማይፈቀድ ነበር። ወገኖች፣ አስታውሳለሁ፣ ከፍ ያለ መድረክ ላይ ቆሜ ለመስበክ አንድ ቤተክርስቲያን ተጠርቼ ወደ ሕዝቡ ስመለከት ሰውነቷን ገልጣ የተቀመጠች ሴት ከፊት ለፊቴ ተቀምጣ፣ ፊቴን ዞሬ ሰብኬ እንደጨረስኩ አስታውሳለሁ። ምክንያቱም እንዲህ አይነት አለባበስ ያሰናክላል፣ አግባብም አይደለም። ወገኖቼ መስቀሉን ለመዝናኛ የምናየው ነገር አይደለም። በጎሎ ቦታ ወደ መስቀሉ የቀረቡ ኃጢአትና ሌቦች ናቸው። እዚያ የነበሩት ኢየሱስ ብቻ ነው። መግደል፣ መጣል፣ አሳልፈው መስጠት፣ ያለማመን ዛሬም ያለን ቦታ ቦታ ይሄው ነው ወገኖቼ። በዚህ ዓለም ከኃጢአትና ከኢየሱስ በቀር ሌላ ነገር የለም ወገኖች ኢየሱስ አዳኙ ስላለን እግዚአብሔር የተመሰገነ ይሁን። የክርስቶስ ያለሆነው ማንኛውም ነገር ኃጢአት ነው። በቤተ ክርስቲያን ተመሳሳይ ነው ይሄ። ከኢየሱስና ከኃጢአት በስተቀር ምንም የለም። ኃጢአት በየ ቦታው አለ። ተስፋ ያለን በራሳችን ሳይሆን በክርስቶስ አዳኙ ነው። ወደ ዘላለም ጥፋት ሊወስደን የሚችል በቂ የኃጢአት ሸክም በእኔና በእናንተ ላይ አሁንም አለ ነገር ግን እግዚአብሔር ይመስገን ክርስቶስ ስለ ኃጢአታችን ሞተ። ኢዮስያስን ስለመሳሰሉ የታድሶ ሰዎች እግዚአብሔር ይመስገን። እነዚህ አስቀያሚ የሆኑትና መልካም መስሎ ያምልኮ ላይ የተጣበቁትን ቅጥያዎች ሁሉ ይደመስሳሉ። ቃለ እግዚአብሔር እንዲህ ይላል፣ ሴቶቹም ለማምለኪያ አጸድ መጋረጃ ይፈትሉባቸው የነበሩትን በእግዚአብሔር ቤት ውስጥ ያሉትን የሶዶማውያንን ቤቶች አፈረሰ ይላል ሁለተኛ ነገሥት 23 ሰባት። ወገኖቹ የትንሽ ነገር ከሥርዓት ፈቀቅ ማለት የሚከሰቱት ክፉ ነገሮችን ቃላት ሊገልጻቸው አይችልም። ሶዶማውያን በተቀደሰ ስፍራ ላይ ከታድሶ በፊት የነበረችው ቤተ ክርስቲያንን ስንመለከት የእግዚአብሔር ሰዎች ነን የሚሉ ተገድለዋል። ምክንያቱም ከሥጋ ዘበዶቻቸው ከቤተሰቦቻቸው ጋር የግብር ሥጋ ግንኙነትን የሚፈጽሙ ነበሩና ነው። የቤተ ክርስቲያን መሪዎች መገሰጽ ስለደፈሩ ነው ጠርገው ያወጡት ወገኖች። ወይ እያንዳንዱ የመጥፎ ነገር ጽንስ የሚጀምረው ከሥርዓት ትንሽ ወጣ ሲባል ነው። ወይናችን አብቧል ይላል እግዚአብሔር ቃል መሐላ የሚያጠፉትን ግን ጥቃቅንም ቀበሮች አጥምዳችሁ ያዙልን በዚህ ትውልድ ያልተቀደሰ ትምህርት ያልተቀደሱ ሰዎችን አፍርቷል። በዚህ ዛሬ ላይ በሚጮሁለት ህብረት ውስጥ የምናየው በእውነት መቀለድ ነው። ያመኑትን ነገር ፈጽመው የማይተዉ ውሸተኞች መሆናቸውን አስተውለን ይሆን? የጴንጤቆስቴ ተብዮች አንዱ በእኛና በሮም ቤተክርስቲያን መካከል ለመፍጠር እየሞከረ ያሉትን ህብረት ለመደገፍ እነዚህን እውነቶቻችንን እንጣል ብሎ በድፍረት ተናገረ። እንደዚህ አይነት አታላዮች በተቃራኒው ለሮም ቤተክርስቲያን እንዲህ ሲል ፈጽሞ ተሰምቶ አያውቅም። ህብረት ከእኛ ጋር ማድረግ ወይንም መኖር ካለበት፣ ከፈለጋችሁ ይህን የጌታ እራት ህብስቱና ጽዋው ሲባረክ እውነተኛው የኢየሱስ ክርስቶስ ደምና ስጋው ደመሆን ይለወጣል የሚሉትን አቁሙ፣ ተዉ። ይህን የሚበላ ብስኩት የሆነ አምላክ ማምለክ አቁሙ የሚል ማርያም ከኢየሱስ ጋር አብራ የምታደነች የሚለውን ትምህርታችሁን ታቀም አላችሁ። ይህ ፈጽመው ተብሎ አያውቅም። እውነተኛ እውነትን እንድንተው ሁልጊዜ የሚነገረን ለመጽሐፍ ቅዱስ አማኞች ነው። ዮስያስ የደመሰሰው አስቀያሚ የሆኑትን ነገሮች ብቻ አይደለም፣ መልካም የሚመስሉትንም ነው። ደስታን የሚሰጡ የሚረዱ ንጹህ የሆኑ የሚመስሉበትን ቦታዎች ሁሉ ፈጽመው ደመሰሰው። ወገኖች፣ በስሜት ላይ የተመሰረተ ነገር ጣፋጭ የሆነና ውጫውም እንዲያምር ስለተደረገ ነገራችን መጠንቀቅ አለብን። አስመሳይ የሆኑ ነገሮች በአገልግሎታችን በምልክቶቻችን ላይ ተጽዕኖ ማምጣት ፈጽሞ የለባቸውም። ሐውልቶቹን ሁሉ አደቀቀ። ዮስያስ የማምለኪያ አጸዶችን ሁሉ ቆረታቸው፣ በስፍራውም የሙታን አጥንት ሞላባቸው። ሁለተኛ ነገሥት 23፥14 ጠቅላላውን ክፍሉ ምምድ ወደ ሞታ ወረድ ማጋጌጥ አያስፈልግም። የማምለኪያ አጸዶችን አትተክሏቸውም አለ። ወገኖች ወይ የዓለምን በጣም ታዋቂና ተፈላጊ ሰዎችን ወደ ቤተክርስቲያን መሳቢያ መሳሪያ አድርጋ ቤተ ክርስቲያን እንድትጠቀም ሀሳብ ቀርቧል። ቤተክርስቲያንም ተቀብላለች። የእግዚአብሔር ያልሆኑ ክርስቶስን የሚቃወሙ ሰዎች ሃይማኖታዊ ስራ ውስጥ ተካፋይ ሲሆኑ ማየት አሁን አሁን የተለመደ ነገር፣ ያልተለመደ ነገር አይደለም። ጌታ ኢየሱስ ሄሮድስን ሰዎችን ወደ እርሱ ለመሰብሰብ ይጠቀምበታል ብላችሁ ታስባላችሁ? ታዋቂዎች ወደ እናንተ እንመጣለን፣ ወጣቱን ወደ ቤተክርስቲያን እንስብላችኋለን የሚሉ ዛሬም አይጠፉም። ይህን ሁኔታ ዛሬም ከእኛ ጋር መሆኑ የሚያስፈራ ነገር ነው። ነጣ ያለ የወይን ጠጅ ቀለም ያለው አልባ ዛፍ የጊጽጌሬዳ ዛፍ በተፈጥሮ ጥሩ ሽታ ያላቸው ማጋገጫዎች በመጠቀም የመስቀሉን ውብር ራቁትነት መሸፈን የተለመደ ነው። ሃይማኖታዊ ንጥቂያን የመጠቀም ኃጢአትን ምክንያት ማድረግ ለአጠተኞች የመልካምነት እይታን ስለሚሰጣቸው ከዚያም ሰዎችና ቢሮዎችን ይለው ያስውባሉ። መልካም አንድ ብቻ ነው ወገኖች፣ እኛ ሁላችን ኃጢአተኞች ነን። ክርስቶስ ብቸኛ ተስፋችን ነው። የመስቀሉን ስራ ለመርዳት ምንም አይነት ተጨማሪ ነገሮች መኖር የለባቸው። ዓለም እጅግ በጣም ጥሩ ነው የምትለው ነገር መስቀሉ ላይ ቢጨመር አስቀያሚ ያደርገዋል። ዛፎች አያስፈልጉም። የአትክልት ስፍራዎች አያስፈልጉም። እነሱ በቦታቸው ቆንጆዎች ናቸው፣ በጣም ተፈላጊ ናቸው። ነገር ግን ፈጽሞ ከክርስቶስ መስቀል ጋር መያያዝ የምድር እጅግ ውብ ድንቅ የምንለው ጥሩ ነገር በሰማይ ፈጽሞ ደረጃ የለውም። በእርግጥ አበቦች፣ ቅኔዎች፣ ሙዚቃዎች ወዘተ ቆንጆዎች ናቸው በስፍራቸው ሆኖም ግን ነፍስን ካለበት ምድር በላይ ከፍ ማድረግ ወይም ከፍ ሊያደርጉ አይችሉም። ጌታ ሰዎቹ ወደ ራሱ ወይም እንዲያመጡለት ሌላ ሰው ወይንም ኃይል አይፈልግም ። እርሱ የሚፈልገው የሚያቀርበውን ሳይሆን የሚቀርበውን ነው። እኔ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ አለ። ወገኖች፣ የምንሰብከው ግለሰቡን ነው፣ አቋሙን አይደለም። መሪውን ነው፣ መርሁን አይደለም። እንቅስቃሴውን አይደለም፣ ክርስቶስን ነው። እውነቱን ወይም ጸሎት ሃይማኖቱን አይደለም፣ አዳኙ ነው፣ ሥርዓቱን አይደለም። ምንም ድጋፍ ለማይሰጥ ለማይፈልግ ውበቱም መስዋዕትነትና ደም መኖር አለበት። ድነት ያለ አንዳች እርዳታ የእግዚአብሔር ብቸኛ ስራ። የእግዚአብሔር የማዳን ዕቅድ ላይ መስዋዕት በማቅረብ አንዲት ነጥብ የሚጨምር ማን ነው? ከሲና በኋላ የተሰራ መሰዊያ ታስታውሳላችሁ? ከአፈር ብቻ እንደተሰራ ታስታውሳላችሁ? ድንጋይ ጥቅም ላይ ቢውል የተቀረጸ ድንጋይ መሆን የለበትም፣ ካልሆነ ይረክሳል። በፋሲካ ጊዜ ያስፈለገው የደም መኖር ወይንም ያለመኖር ነው። ሌላ ነገር አያስፈልግም። እንደውም ደምን ለመርጨት ያስፈለገው ጥቅም ላይ የዋለው እቃ የእግዚአብሔር እጅ ስራ የሆነው ሂስጾፕስ ነበር። ብሩሾች ወይንም የሰው እጅ ስራዎች የፈጠራ ዘለላዎች አይደሉም። በእግዚአብሔር እቅድ ላይ የሚጨመር አንዳች ሰው የሚጨምር አንዳች ሰው እቅድም መስቀሉ ብቻ እንደሚያድን፣ እንደሚስብ፣ እንደሚቀድስ መማር አለበት። መስቀሉ ሁሉንም መሆን አለበት። ምንም ዛፎች አያስፈልጉም። ምንም አይነት ኩረጃ አያስፈልግም። የሚመስል ያልሆነ ነገር አያስፈልግም። አምላክ እግዚአብሔር የሚጠላውን ሐውልት ለአንተ አታቁም። ዛሬ ቤተክርስቲያን ውስጥ እውነተኛ የሆኑ ምስሎች አናቆምም ይሆናል ነገር ግን ሳናስተውልም ይሆን አስተውለን ዘመናዊ የሞኝነት ተግባራት ወይም ለእግዚአብሔር ክብር ያለመስጠትን ሊወክሉ የሚችሉ እያደረግን ነው። ባለ ራእይና መስራቹ ብለን በትልቅ ቢልቦርድ ፎቶቸውን ለጥፈን ከውጭ እስከ ፑልፒት መሰዊያ መድረክ ድረስ አኑረናል። ክርስቶስ ብቸኛ አዳይ ነው። መንገዱ ብቸኛ የመዳን መንገድ ነው። መስቀሉ በትክክል ሲታይ ሌሎችን ነገሮች ሁሉ ያስወግዳል። በጣዖቶችና በምስሎች መካከል ልዩነት አለ። ጣዖቶች አሉ የሚባሉ የሌሉ ኃይሎች ምልክት ናቸው፣ ሌሎች ኃይሎች የሉ። ምስሎች፣ ሐውልቶች የእውነተኛ ኃይሎች ተወካዮች ወይንም መስል የተሰሩ ናቸው። ወገኖች፣ እነዚህ ሕገ ወጥ ናቸው። መሰዊያዎቻቸውን ታፈርሳለህ፣ ሐውልቶቻቸውን ወይም ምስሎቻቸውን ትሰብራላችሁ የማምለኪያ አጸዶቻቸውም ትቆርጣላችሁ። ዘጸአት 34 13 ትክክለኛ ከሆነው ደረጃ የሚቀንስ ምንም ነገር የለም በአምላክ በእግዚአብሔር ፊት የጠጠላ ነውና፣ ይላል ወይንም ክፉ ነገር ያለበት በሬ ወይንም በግ ለአምላክ ለእግዚአብሔር አትሰዋ እንከን ያለበት ዘዳግም 17 አንድ ፍጹም መስዋዕት ክርስቶስ ነው። ፍጹምነት እግዚአብሔር የሚቀበለው ትንሹ ነገር ነው። ከጌታ የሱስ በቀር ሁሉም ነገር እንከን ያለበት ነው። በዚህ ዘመናዊ ዓለም የተጣመመው ፍቅርና የሰዎች ስሜታዊ ሐሳብ እንቢ መባል አለበት። ይህንንም ደግሞ አድርጋችኋል። እግዚአብሔር ቁርባን እንዳይመለከት ከእጃችሁ በደስታ እንዳይቀበለው፣ መሰዊያውን በንባና በለቅሶ በሐዘን ትከድናላችሁ ይላል ሚልክያስ 2 13 ጎልጎታ በሰፈቀደ የሆነ ነገር አይደለም፣ ወይንም ዝም ብሎ የሆነ የሰው ስሜታዊ አስተሳሰብ በፍጹም አይደለም። የሚለበልብ እውነታ ነው። መስዋዕቱ ውስጥ ማር መኖር የለበትም። ምክንያቱም ማር ለተፈጥሯዊ ሰው በጣም ጣፋጭ ስለሚሆን እንደ መስዋዕት ሊቆጥረው ይችላል። ይህ ማሞላቀቅ ነው። የምንሞላቀቅባቸውን ነገሮች ማቆም አለብን። ዛሬ ምንም መስቀል የለም የምትሰማው ይህን ሁሉና ኢየሱስን ነው። ሴቶቹ መስቀሉን ተከትለው ባለቀሱበት ጊዜ ኢየሱስ እንዲህ አለ ለራሳችሁ አልቅሷል። ስለ ክርስቶስ ስቃይ አይደለም ለራሳቸው ያልቅሱ። ምክንያቱም ለዚህ ኃጢአት ምክንያት የሆነው ኃጢአታቸው ነው፣ ኃጢአታችን ነው። ዛፎቹን፣ ጌጣጌጦቹን፣ መጋረጃዎቹን ከመስቀሉ ዙሪያ ቀዳደህ እንድትጥልና ዓለም እርሱን የሰቀሉበት ሮማያኖች ሳይሆኑ የእኛ ኃጢአት መሆንን እንዲያይ እግዚአብሔር ቤተክርስቲያንን በእውነት ይርዳት። የተኮረጀ የሰው ስራ ወይንም ስቅላት የሚያሳይ መስቀል አያስፈልግም። የሚያስፈልገው መስቀል ስጋን ቀስቅሶ እምባን የሚያስፈስስ። ወገኖች ሆይ፣ የባካችሁ በሙዚቃ ጎዳና ወደ መስቀሉ አንሄድ። የስጋ ሐሳብን፣ ዓለማዊነትን፣ የበዓል ስርዓቶችን፣ ማጋጌጥን፣ እምነት ማጉደልን፣ መኮረጅን መዝናናትን መስቀሉን ማደስን ወይም መወልወልን እናቁ። የእነዚህ ምልክቶች ሁሉ መደምሰስ አለብን፣ መደምሰስ አለበት። በመጨረሻም ከውጭ ከሚመጣው እርዳታ ጥንቃቄ ማድረግ አለብን። የቤቱን መግቢያ የመቅደሱን መውጫ ሁሉ ልብ አድርግ ይለዋል ሕዝቅኤል 44 አምስት ላይ ሕዝቅኤልን የቤቱን መልክና ምሳሌውን መግቢያውንም መውጫውንም ስርዓቱንም ህጉንም ሙሉ አስታውቃቸው። ስቅል 43 14። ወገኖቹ በተለይም የቃሉና የነቢይነት አገልግሎት የምንሰጥ በአገልግሎታችን አስፈላጊ ነገር ህዝቡ ተሰብስቦ ሲገኝ የምንሰብከው ነገር ብቻ አይደለም። አስፈላጊው ነገር እንዴ ሰዎችን እዚያ እንደምናገኝ ነው። የሚስብ ነገር መኖር የለበትም። መዝናኛ አዘጋጅተን መጥራት ጨርሶ የለበት መስቀሉ ሰዎችን የማይስብ ከሆነ ውጪ መቅረታቸው የተሻለ ነገር ነው። ስራ አይሰዱም መጥተው አያድጉ አይጸኑምና፣ ሃይማኖተኛ፣ ወግ አክባሪ፣ ደርሶ ተመላሽ ብቻ የበዓል ወይም የሰንበት የቤተክርስቲያን ደንበኞች አድርገን እናስቀራቸዋለን። ይህ ደግሞ ባይመጡ የተሻለ ይሆናል፣ አልዳኑምና። ስለዚህ ወገኖች እውነተኛ የመስቀሉ ብርሃን ተከትለን እንሄድ። ከዛ ያፈነገጠ መንገድ ሁሉ ወደ እውነተኛው የድነት መንገድ አያደርስንም፣ እውነተኛም ንስሐ አይሆንልን። የሰማነውን ይባርክልን። ጸለየን እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ፣ ንስሐ በሚል ርዕስ ሁለተኛ ሳምንት መማር ጀምረናል። ባደው መስቀል አቤቱ እግዚአብሔሮ፣ የተራቆተው ነገር ግን ውብ የሆነውን የክርስቶስን መስቀል ሁል ጊዜ ማየት ይሆነልን። ጌታ እግዚአብሔሮ፣ በዚያ የተሰራው ድንቅ ምስጢር እርሱ በብርሃን ተገልጦ እየታየን እሱን መከተል ለሁላችን ይሆነልን። ስለ ሰማን እናመሰግናለን። ሁል ጊዜ እንሰማን እናቃለን በጌታችን በኢየሱስ ክርስቶስ